ሳዱ አምላክ አማሱሮ ወሰሙ ወደ በዛትረት ኮነ ኮና ሰማይት ቅዱሳት ደናግል አትራስስ ወዮና አንድ አምላክ በሚሆን በአብ በወልድ በወልድ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር አስራ ስምንት በዚህ ቀን ቅዱሳት ደናግል አትራስስና ዮና በሰማዕትነት አረፉ። አጥራሰስ ግን ጣዖትን ጣዖታትን ለሚያመልክ ንጉስ እንድሪያኖስ ልጅ ናት። እርሱም ከሰው ወገን ማንም እንዳያት አዳራሽ ሰርቶ ለብቻ አኖራት። እሷ ግን ስለዚህ ዓለም ኃላፊነት የምታስብ ሆነች። እውነተኛውንና የቀናውን መንገድ የመራ ዘንድ በቀንና በሌት እግዚአብሔርን ተለምነው ነበር ወደ ፍላስፍሮና ወደ ፍላፅፍሮን ልጅ ወደ ድንግሊቱ ዮና ላኪ፣ እርሷም የእግዚአብሔር መንገድ ትመራሻለች የሚላትን ራዕይ አየች። ከእንቅልፏ ስትነቃ በልቧ ደስ አላት። ወደ ዮና ድንግልም ላከች፣ እርሷ ፈጥና መጣች። ለዮናም ሰላምታ ሰጠቻትና ከእግሯ በታች ሰገደችላት። የእግዚአብሔርንም ሃይማኖት አሰብራትና ትገልጥላ ዘንድ ለመነችት። ድንግል የሆናም የእግዚአብሔር ልጅ ሰው የሆነበትን ምክንያት እግዚአብሔር አዳምን ከፈጠረበት ጊዜ ለመጀመር ልትነግራት ጀመረች። አዳም እንደበደለና ከተድላ ገነት እንደወጣ በኖኅም ዘመን የጥፋት ውሃ መጥቶ ኃጢአተኞችን ሁሉ እንደደመሰሰ የጠበቁ ስምንት ሰዎች ብቻ እንደቀሩ፣ ከዚህም በኋላ ዳግመኛ ሰዎች በምድር ላይ በበዙ ጊዜ እንደበለሉና ጣዖታትን እንዳመለኩ እግዚአብሔርም ለአብርሃም እንደተገለጠለትና መርጦ ወዳጅ እንዳደረገው ከሱም ጋር ቃልኪዳንን እንዳጸናና ሳይልም ከግብፅ አገር እንዳወጣቸው የሰውን ወገን ጠላት ሰይጣንን ከማምለክ ለእሱም ከመገዛት ያድነው ዘንድ የእግዚአብሔር ልጅ መምጣቱንና ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነሷ ነፍስ ነሶ ሰው መሆኑን ነቢያት እንደሰበኩ ነገር እንደሰበኩ ነገርቻት። ሁለተኛም ስለከበረ ስሙ መከራ በመቀበል ለሚረግሙ ሰማያዊ ሀብት የዛለም መንግስትን እግዚአብሔር ስለሚሰጣቸው አሰዳቻት! አሳስስም የዮናን ትምህርቷን ሰምታ እጅግ ደስ አላት። በህያው እግዚአብሔር ልጅ በጌታችን ኢየሱስ ክርስቶስም አመነች። እሊ ድናግርን ሌሊትና ቀን በተጋድሎ ተጠምደው በአንድነት ተቀመጡ። የአሳስስም አባቷ ይህን አያውቅም። ከሌሎቶችም በአንዲቱ ጌታችን ኢየሱስ ክርስቶስ ኢየሱስ ክርስቶስን አዩት። ከሌሎች ከሌሎችም በአንዲቱ የታሪክ ኢየሱስ ክርስቶስን አዩት። እናቱን መቤታችን ቅድስት ድንግል ማርያምንም አዩት። መቤታችንም ወደ ልጇ እግዚአብሔር እንደ ቁርባን አቀረበቻቸውና እርሱም ባረካቸው። ከዚህም በኋላ ንጉሥ ወደ ጦርነት ሄዶ በተመለሰ ጊዜ ወደ ልጁ አጥራሲስ ገብቶ ልጅ/ልጄ ሆይ፣ ወደ መሞሸሪያሽ ከመግባትሽ በፊት ለአምላክ አጵሮን ዕጣን ታሳርጊ ዘንድ ነይ አላት። አጣሰስም አጣሰስ ድንግልም አባቴ ሆይ፣ ነፍስህና ስጋህ በእጁ ውስጥ የሆነ የፈጠረህን በሰማይ ያለ አምላክን ትሰህ ነፍስ ለሌላቸው የረከሱ ጣዖታትን ለምን ታመርካለህ ብላ መለሰችለት። ንጉስም እንዲህ ያለ ነገር ከቶ ያልሰማውን ከልጁ አፍ በሰማ ጊዜ አደነቀ። በልጁ ላይ ምን እንዳደረሰ ልቧንም ማን እንደለወጠው ጠየቀ። የፍራፍሮን ልጅ ድንግል የሆነ የልጁን ልብ እንደለወጠች ነገሩት። ንጉሡም በእሳት ያቃጥሏ ዘንድ አዘዘ። በወርቅና በብር በተጌጠ የግምጃ ልብስ ልብሶችን በተሸለሙ አወጧቸው እነርሱ የነገሥታት ልጆች ስለሆኑ አላራቆቷቸውም አላራቆቷቸውም። ታላላቆችና ታናናሾች ሁሉም ሰዎች ስለሳቸው እያዘኑና እያለቀሱ ወጡ። ነፍሳቸውንም እንዳያጠፉ እንዳያጠፋ ነፍሳቸውንም እንዳያጠፉ ለንጉሥ ይታዘዝ ዘንድ ለመኑአቸው። እነርሱ ግን ከበጎ ምክራቸው አልተመለሱም። በዚያን ጊዜም ጉድጓድ ቆፈሩላቸውና በውስጧ እሳትን አነደሉ። ነበልባሉ እጅግ ከፍ ከፍ አለ። ያን ጊዜ አንዷ ከሁለተኛዋ ጋር እጅ ለእጅ ተያይዘው ወደ እሳት ውስጥ ተወረወሩ። ፊታቸውንም ወደ ምስራቅ መልሰው በመቆም ረጅም ጸሎትን ጸለዩ። ከዚህም በኋላ ነፍሳቸውን በእግዚአብሔር እጅ ሰጡ። እሳቱም እንደ ውሃ የቀዘቀዘ ሆነ። ምእመናንም ስጋቸውን አነሱ ተጠጋግተው ልብሳቸውም ቢሆን ወይም የራሳቸውን ጠጉር እሳት ምንም ምን ሳይነቃቸው አገኟቸው። የመከራውም ወራት እስኪፈጸም በታላቅ ክብር በአማረ ቦታ አኖሯቸው። ከዚህም በኋላ ቤተክርስቲያን ሰጥተውላቸው ስጋቸውን በውስጧ አኖሩ። ከእርሳቸውም ታላቅ የሆኑ ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሆን እኛንን በሊ በቅዱሳት ደናግል ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሆነ መጽሐፈ ክርስቶስ መጽሐፋ ወላጣስስ ሱታፋ በእንተ ሃይማኖት ርቲት ወበእንተ ጽኑህ ተስፋ በተወርዋ አህቲ እደካሪታ አቂፋ ማይከልንሳትውር አይረፋ በዚችም ዕለት ካባቶቻችን ከአሥራ ሁለቱ ሐዋርያት አንዱ ቅዱስ ሐዋርያ ፊልጶስ በሰማዕትነት የሞተበት መታሰቢያው ነው። ይህም እንዲህ ነው። እጣው ወደ አፍራቅያን ወደ አውራጃዋ ሁሉ በወጣ ጊዜ ክል ሪጎውና በጌታችን የኢየሱስ ክርስቶስ ስም በውስጥዋ ሰበከ። ልቡና ልቡናንም ከሪባውና በጌታችን የኢየሱስ ክርስቶስ ስም በውስጥዋ ሰበከ ልቡናንም በሚያዘነግጥ ድንቆች ታምራቶችን አደረገ። ክብር ይግባውና በጌታችን ክርስቶስ አመኑ። እግዚአብሔርን ወደ ማወቅ ከመለሳቸው በኋላ ወደ ሌሎች ብዙ አገሮች ወጣ፣ እያስተማረ ሰዎችን ወደ ሃይማኖት ሲጠራ ኖረ። ከዚህም በኋላ ወደ ሌላ ሀገር ሄዶ የከበረ ወንጌልን ሰበከላቸው። ከብዙዎችም ክብር ይግባውና በጌታችን አመኑ። ያላመኑት ግን ይገሉ ዘንድ ተማከሩ፣ በንጉሱም ዘንድ ተወዳጅነትን ያገኙ ዘንድ። ከዚህም በኋላ ቅዱስ ሐዋርያ ፊልጶስን ይዘው አሰሩት። ጽኑ ስቃይንም አሰቃዩት። እርሱም የስቅባቸውና ከዛ ለህይወት ለምን ትርቃላችሁ? የነፍሳቸውንስ ድነት ለምን አታስቡም? ይላቸው ነበር። እነርሱ ግን ብዙ ካሰቃዩት በኋላ ዘቅዝቀው ሰቀሉት። እነርሱንም በእግዚአብሔር እጅ ሰጠ። ሥጋውን በእሳት ሊያቃጥሉት በወደዱ ጊዜ የእግዚአብሔር መልአክ ከእጆቻቸው መካከል ነጠቃቸው እነሱም ወደ እርሱ እየተመለከቱ ወስዶ ከኢየሩሳሌም ሀገር ውጭ አግብቶ ሰወረው። ይህንም ድንቅ ተአምር አይተው ሁሉም በታላቅ ድምፅ የቅዱስ ፊልጶስ አምላክ አንድ ነው እያሉ ጮኹ። አሰቃይተው ስለገደሉትን ተሰጥተው አዘኑ። ክብር ይግባውና በጌታችን ማመኑ የቅዱስ ሐዋርያ ፊልጶስንም ስጋ የመለስላቸው ዘንድ ለመኑት። ሰውን የሚወድ ቸሪቅን ላይ ጌታችንን ልመናቸውን ተቀብሎ የሐዋርያ ፊልጶስን ስጋ መለስላቸውና እጅግ ደስ አላቸው። ሁሉም ክብር ይግባውና ወደ ጌታችን ክርስቶስ ሃይማኖት ገቡ። ከሐዋርያውም ስጋ ታላቅ የሆኑ ድንቆች ታምራት ተገለጡ። ለእግዚአብሔርም ምስጋና ይሁን እኛን በአባታችን ሐዋርያ ፊልጶስ ጸሎት ይማረን፣ በረከቱም ከእኛ ጋራ ትኑር ለዘላለሙ አሜን። በዚች ብለዝን ከሮሚ አገር ቅዱስ ኤላውቅሮስና እናቱ እንትያ በሰማዕትነት አረፉ። ይህም ቅዱስ እግዚአብሔርን ከሚፈራ አንቅጦስ ከሚባል የትቆቆ ዘንድ አደገ። በ17 ዓመትም በሆነው ጊዜ ድቁና ተሾመ። ደግሞም በ18 ዓመቱ ከስና ተሾመ ከዚህም በኋላ በ20 አመቱ አላሪቆስ ለሚባል ሀገር ጵጵስና ተሾመ። በዚያንም ጊዜ በዚያም ወራት ንጉስ አድሪያኖስ ወደ ሮሚ ሀገር መጣ ስለ ኤላውትሮስን ሰምቶ ወደ እርሱ ያመጣው ዘንድ ፊልክስን አዘዘው። ፊልክስን ለጊዜ ቅዱሱን በቤተ ክርስቲያን ውስጥ የእግዚአብሔርን ቃል ሲያስተምር አገኘው። ፊልክስን ትምህርቱ በሰማይ ጊዜ አመንና በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ተጠመቀ። ኤላውትሮስንም ወደ ንጉስ ድሪያኖስ በደረሱ ጊዜ ለማለት ሰዋ አንተ ነፃነት ያለ ስትሆን ለተሰቀለ ሰው ለምን ትገዛለህ? አለው። ኤላውትሮስም ነፃነትና ሰማይና ምድርን ለፈጠረ በጌታችን ኢየሱስ ክርስቶስ መስቀል ነው። ንጉሱም መንኮራኩር ካለው የእሳት ማንደጃ ውስጥ ጨምረው እንዲያቃጥሉ ታዘዘ። በተምረቱም ጊዜ ሰዓቱ ጠፋ። መንኮራኩርም ተቆራረጠ። ንጉሱም ማየቱ አደነቀ። የሚያደርገውንም አጥቶ ከወይ ቤት ጨምረው ረጉም ከገነት መብልን አምጥታለት ጎልቶ ጠገባ። ቆለሪቆስ የሚባለው መኮንን ይህን መኮንን አይቶ በቅዱስ ኤላውትሮስ አምላክ አምኖ በሰማይትነት ሞተ፣ የሰማይትነት አገርንም ተቀበለ። ከዚህም በኋላ ፈረሶችን አምጥተው በሰረገላ ላይ እንዲጠምሏቸው ቅዱስ ኤላውትሮስንም ከሰረገላው በታች አስረው ህዋሳቱ እስኪ ሰነጣጠቁ ፈረሶችን እንዲያስወሯቸው እንድሪያኖስ አዘዘ። በዚያንም ጊዜ የእግዚአብሔር መልአክ ወረደ። ከማሰሪያውም ፈቶ ወደ ከፍተኛ ተራራ ወሰደው። በዚያም እግዚአብሔርን እያመሰገነ ከአራዊት ጋር ተቀመጠ። እንድሪያኖስን መስል አራዊትን ያድኑ ዘንድ ያድኑ ዘንድ ወደ ወታደሮቹን ባዘዘ ጊዜ በዚያ ተራራ ውስጥ ቅዱስ ኤላውትሮስን አግኝተው ከዚያ ወደ ንጉሥ እንድሪያኖስ ወሰዱት። ንጉሱም ለአንበሳ እንዲሰጥ አዘዘ። አንበሶቹም የፊቱን ላብ ጠረጉለትና እግሮቹን ሳሙ። ከዚህም በኋላ ተመልሰው ከአረማውያን መቶ ሃምሳ ሰው ገደሉ። እንድሪያኖስም አይቶ ቁጣን ተመላ። ሁለት ወታደሮችን ከእንትያ እናቱ ጋር በጦር እንዲወጉ አዘዘ። እርሷንም ብዙ አሰቃዩት በኋላ ብዙ ካሰቃዩት በኋላ የልጇን አንገት እንዳቀፈች ከእርሱ ጋር ወጓት ነፍሳቸውንም በእግዚአብሔር እድ ሰጥቶ ለእግዚአብሔር ምስጋና ይሁን። እኛንም በእልህ ሰማይታ ጸሎት ይማረን። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለፊልጶስ ጾረ አባል በመቅሰፍት ወኤላውትሮስ ርጉዝ በብልሃ ኩናት ምስለ እንትያ በተረወገነት ያሩጸኒ መዓዛሆሙ ወፅራሆሙ እፍረት ለዝ ሐዋርያ ወለዝ ሰማይት ወዛጅረት ተስከረርብቶ መርችምቀን የዋህ አትናቴዎስ የእረፍቱ መታሰቢያ ነው። በረከቱም ከኛ ጋር ተሆ ለዘላለሙ አሜን። ለእግዚአብሔር ናኩቶ በእንትያከ መቅርም ወናተሉ ካይል በየዘቀ ሰላም አትናቴዎስ የዋህ እንየተአምር ቂመ መፍተው በነዘ የስመዩክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር ፲፰ በዚች ቀን ሩፃፋ በሚባል አገር የሰማዕቱ ቅዱስ ሰርጊስ ቤተክርስቲያን የከበረችበት ነው።